በእናትሽ አሁን ምስኪ ምስኪ ናቸው። አሁን እጅ አንቺ ሰማሽ? ምንዴ ውጪ ወይ ጣጣ። አሁን ራሴ በዘረጋው ተውጥ መድረሴ ልውደቅ። ካገትኳቸው ልጆች አንዱ እኮ ከቤተሰቦቹ ጋር ተገናኝቷል። ወይኔ ሳሩ፣ ምንድን ነው የማደርገው? ወይኔ አምላኬ፣ ተመስገን አሁንም በህይወት አለች። ልን ሳይ አይተሀት አይደል? ቆይሽ እነ ማን ጋር ናት? የት ናት? እነማን ናቸው ጠላቶቻችን? አሁን ምንም ነገር አልነግርሽም፣ ግን ደግሞ አንቺ ተስፋ እንዳትቆርጪ ልሽን ደግሞ በቅርቡም ትችይ እሰጥሻለሁ። ይኸው ልሽ እንደነገርኩሽ ደግሞ ይህን ነገር ለማንም ጥፍሽ እንዳትዪ እሺ? አልናገርም አልኩህ እኮ ሳሚ። ብቻ አንተ ልጄ ነው የምጣልኝ። እኔ እስማ በጤንነር። ይኸው የፈራሁት ደረሰ። እንድትወልሽ አንቺ ከወንድሜ ጋር ያለሽን ቅርበት አቁሜ አላልኩሽም ምንድን ነው ላቅምሽ? ሚያንጠራራል ሁለተኛ ይደቀ እንደዚህ እንዳለች ነው ግን ከጀርባው አጠፊ እህቴ በቃሽ። አንተ ዝም በል ታላቅ መሆኔን አትርሳው። ለነገሩ ኔ ማክበር ካቆምክ ቆይታል። ምን አገናኙ ደግሞ ታላቅ እንደዚህ ያደርጋልን? አረ ሳሮን በእገታ የምታሰቃያቸውን ልጆች ሩት አስመልጣባታለች። ይህም ደግሞ ጭንቅ ውስጥ ከቷታል። እራሴ ያጠመድኩት ወጥመድ እኔኑ ሊበላኝ ነው እያለች ነው ህይወት ከስንት ጊዜ በኋላ የልጇን ፎቶ አይታ በደስታ እየፈነደቀች ትገኛለች። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጉናጤቡ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለው የህይወት መንገድ ክፍል 24ን እየምናይ ይሆናል እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አመሰግናለሁ። በባለፈው ክፍል ሳሮን ልጆቹን ለማሸሽ በሌሊት ተነስታ ሄዳ ነበረ። ታዲያ ከኋላ ከኋላ ሩትም እየተከታተለቻት ስለነበረ ህፃናቱን እንዲያመልጡ አድርጋቸዋለች። ከዚህ መካከል ያክስቷ ልጅ ልጆቹን እንዲያስመልጥ ጠርተው ስለነበረ የሩት ያክስቷ ልጅም ታስሯል ማለት ነው። ነገር ግን የወንድሟ መታሰር አይቆጨኝም፣ ነገ እውነታውን ሲያውቁ ይፈቱታል እያለች ነው። ሩትም ታዲያ በነገሩ ሳሮን ሳጠረጥርብኝ አታውቅም ቢሆንም ግን እውነታውን ለመጋፈጥ ወደ ኋላ አልልም። እነዛን ህጻናት ነጻ ሳላወጣ የህይወት ልጅ ከታሰረችበት ከዛ ስቃይ ሳላወጣ መሸሽ የለብኝም እያለች ለራሷ እየነገረች ነው። ምንም እንኳን የሳሮን ሁኔታ ቢያስፈራትም ነገር ግን ወደፊት መጋፈጥ እንዳለባት ለራሷ እየነገረች ነው። ከዛም በኋላ ወደ ቤት በሩን አንኳኩታ ስትገባ ሳሮን ነበር የከፈተችላት። ሳሮንም እየተከታተልሽ ነበር? ድሮም ጠጠር ያለው አለቻት። አይደለም እህቴ፣ ምንም ማድረግ አልችልም፣ አንችንና ዳዊትን ላለማስጠቃት ስል ራሴን አሳልፍ የሰጠው ነበር ያለቻት። ቢሆንም ግን እህቴ ስለ በደርኩሽ ይቅርታ አድርጊልኝ አለቻት። ነገሩን ግራ ቀኝ ካየች በኋላ ሳሮንም ይቅርታ እህቴ፣ እንደውም ልትመሰገኝና ልትደነቂ ይገባሻል። አንቺ ለቤተሰብ ይህን ያህል መስዋዕትነት ትከፍላለሽ ወይ? አለችና አቀፈቻት ሁኔታውን ማመን ያቃታት ሩትም በዚህ ፍጥነት ታምነኛለች ብዬ አልወሰድኩም ነበር። ቆይ ሳሮን በቅርቡ ደግሞ ያንች መጨረሻ ይሆናል አለቻት እና ዳዊትም ከተኮራረፉ ሰንበት በት ብለዋል። ስልክ ብደውልልህ አታነሳም አለው። ዳዊት ከውጭ ቆይቶ ወደ ውስጥ እየገባ ነው። ሳሚ በር ላይ ተቀምጧል። ከዛም ለምፈልገኝ ነው አለው። እንደ ቤተሰብ እኮ ሻይ ቡና ብለን አናውቅም። ምን አለ ሻይ ቡና ብንል? ዳዊትም የወጋ ቢረሳ እየተወጋ ይረሳም አለው። ታዲያ ሳሚም አባትህን አልገደልኩ፣ አንድ ስህተት እያነሳህ አመቱን ሙሉ የምትወቅሰኝ ለምንድን ነው አለው። ዳዊትም እኔ የአሁን የቸኮልኩት ሳሮን እውነቱን የደረሰችበት ሰዓት አንተ የምትሆነውንና ከዛም ያንተን ሁኔታ እያየው መዝናናት ነው መፈልገው ሳሚም አንድ ስህተት አመቱ ሙሉ ግን ለምንድን ነው ማተወኝ? እያለው ነው። ዳዊትም እኔ እናንተ የሁለት አለም ሰዎች ነን ነን። ሳሚም ታዲያ አሃ አንተ ትበልጣለህ ማለት ነው አለ። ዳዊትም አይ እኔ በልጣለሁ ብዬ ራሴን ከፍ ከፍ አድርጌ የምሾም ግብዝ ሰው አይደለውም። የተለያየን ሰዎች ነን ነው ያልኩህ አለና ወደ ውስጥ ትቶት ገባ። እቅዷ የተበላሸባት ሳሮንም ተበሳጭታ ነበረ። የገባቸው ህይወት ቤት እያጸዳች ነው ውጭ ከዚህ አለቻት። ምን አደረኩ? ምን ሆነች ነው ሳሮን አለቻት። ምንስ ቢሆን አንቺ ምን ታደርግልኛለሽ? ውጭ እያልኩሽኮ ነው አሁን። ምስኪን ምስኪን አትጫዎች እያለች ጮኸችባት። ህይወትም እየተንቀጠቀጠች ከፊቷ ራቀች። ታዲያ ወጥታ በረንዳ ላይ እያለቀሰች ነበረ። ሳሮንም ራሴ ባጠመድኩት ወጥመድ ራሴ ልግባበት። ይኸው ካገዝኳቸው ልጆች መካከል አንዱ ከቤተሰቦቹ ተቀላቅሏል። ወይኔ ሳሮን እያለች ራሷን ይዛ እየተጨናነቀች ነበረ። ሳሚም ከወደ ውጭ ሲመጣ ህይወት በረንዳ ላይ ቆማ እያለቀሰች ነው፣ ሳሮን በተናገረቻት ነገር። ከዛም ለምንድን ነው የምታለቅሸው ህይወት? እኔ የበፊቷን ጠንካራዋን ህይወት እንጂ በቀን በቀን የምታለቅሰውን ህይወት ማየት አልፈልግም። አንቺ እንደዚህ ስትወኝ ማየት ያመኛል አላት። ህይወትም ታዲያ አዝነህሌ ነው። የሁሉ እኩ የሆነው በአንተ ምክንያት ነው አለችው። አውቃለሁ በእኔ ምክንያት እንደሆነ። ስትፈልጊ ጩሂብኝ፣ ስትፈልጊ የፈለግሽውን በኝ፣ ብቻ ግን እንደዚህ ሆነሽ ማየት እያመመኝ ነው አላት። ከዛም ዙሪያ ገባውን ተመለከተ። ደግሞ ከበፊቱ የበለጠ ልጃችንን እያፈላልኳት ነው። ህይወትም ታዲያ አላመነችውም ነበረ። እኔ ያንተን ማመን አልፈልግም እንደ በፊቱ ቄላ አይደለውም ነበር ያለችው። ከዛ ካላመንሽው ልሽ፣ ፎቶውን አለና አውጥቶ የልጇን ፎቶ አሳያት። ማመን አልቻለችም። ወይኔ ልጄ ደህና ናት፣ እንዲህ በህይወት አለች፣ ደግሞ እንደኔ ጥቁር አለባት እያለች ፎቶውን እያገላበጠች እያየች ነበረ። የኔ ቆንጆ ልጅ በህይወት አለሽ፣ እኔ እናትሽ በጣም ተጨንቄያለው እያለች ከያዘችው ፎቶ ጋር መነጋገር ቀጠለችበት። ሳሚም በቃም ጭው አለና ስልኩን ቀማት። እንደውም ፎቶውን አጠፋዋለው አላት። ለምን ሳሚ አለችና ተርበተበተች። ይልቁንስ ፎቶውን እንዲሰጣት ጠየቀችው። ነገር ግን አይሆንም፣ በሚስጥር ያዥ ልጅሽን፣ በቅርቡ ደግሞ አምጥቼ እሰጥሻለው አላት። ማመን አልቻለችም። ሳሚ ግን እንደዚህ ትጨነቃለህ እንዴ? መልካም ነገር እኮ እያደረግ ነው፣ ታውቀሃል አለችው። የሰው ልጅ በህይወት ካለ ይቀየራል፣ የማይቀየር ነገር የለም። ብቻ አንቺ አሁን ባለውበት እንዲቀጥል ለምን አታበረታችኝም? ለምን አትደግፍኝም? አላት እሷም በጣም ነው እንጂ መደግፍህ፣ አመሰግናለሁ ሳሚ አለችና አቀፈችው። ሩት መጣች። ህይወትም እንደ መደናገጥ አለችና አቅፋው የነበረችውን ለቀቀችው። ከዛም አትደንግጡ አላየውም አለች። አይ እንደምታስቢው አይደለም አለች። ህይወትም ምን ችግር አለው መተቃቀፍ አለች ሩትም ሳሚም እሱማ ምን ችግር አለው። እዚህ ቤት ግን ወደ መጥፎ ነገር ነው የሚቀየረው አላት። ሩትም ህይወት ግን ምን ተገኝቶ ነው ፊትሽ እንደ ፀሐይ እያበራ ነው አለች። ሳሚም ታዲያ እንዳትናገር በጣቱ ነበረ እያስጠነቀቃት። እኔ ቆሜ በምልክት መነጋገር ጀመራቸው። አይደለ ወደ ውስጥ ለግባ አላቸው አለች። አይ አይደለም፣ እንደዛ አይደለም። ይልቁንስ ደስ የሚል ነገር ነው አለች። ለሩትም ልትነግራት እየፈለገች ነበረ። ነገር ግን ሳሚን ስላየች በቃ ወደ ውስጥ ለግባ፣ የጀመርኩት ስራ አለ አለችና ትታቸው ገባች። ሩት በህይወት ፈገግታ በጣም ደስ ብሏታል። ህይወትም ታዲያ በሰማችው ነገር በጣም ደስ ብሏት ስለነበረ ወደ ኩሽና ገብታ ማንጎራጉራን ቀጠለች። ዳዊትም ታዲያ ሰምታት ስለነበረ እንድታንጎራጉርለት ጠይቃት እባክሽን ህይወት ደስ ይላል በጣም አንጎራጉሬልኝ አላት ከዛም ብርሃን ፈነጠቀች ገና ወጣች ጀንበር እስከ ዛሬ ድረስ ተደብቃ ነበር አለችው እንግዲህ ዜማውን ለባለ ዜማ ትቻለው ከዛም ድገሜልኝ አላት አይ ከዚህ በኋላስ መድረክ ላይ ወጥቼ ነው አለችው። እሺ ይህን ኩሽናውን አስተካክልልሻለሁ እሷ ግን አይ ከእንግዲህ ሲብቃኝ አለችው። ዳዊትም ታዲያ ግን ህይወት ልታገቢ ነው እንዴ? ይህንም ሙዚቃ ብዙ ጊዜ የሚያገቡ ሰዎች ናቸው የሚያንጎራጉሩት አላት። ህይወትም ለምን እንደዛ አልከኝ? ይህ ሙዚቃ ለሁሉም ይሆናል ለሚወዱት ሰዎች ለእህት፣ ለእናት፣ ለአባት፣ ለልጅ አለችው። አንተም ደግሞ በህይወት ውስጥ ቦታ ካላቸው ሰዎች መካከል አንዱ ነህ፣ ለአንተም ይሆንልኝ አለችው። በምትኩም እሱም ዘፈነላት። ህይወትም እባክህ ዳዊት ስራ አታስፈታኝ፣ ሳሮን ከመጣች ሁለታችንም ነው የሚያልቅልን ብላ ነበረ። ያለችውም አልቀረ ወዲያውኑ ሳሮን ወደ ቤት መጣች። ወንድሜን አሳበድሽው አለችና ህይወት ላይ ጮኸችባት። ህይወትም እንደ ፈራውት አለችና እሺ ይቅርታ አለች። ሳሮንም ታዲያ ሁሌ ይቅርታ ትጠይቂያለሽ፣ ግን ከወንድም ጀርባ ትጠፊም። ዳዊትም ታዲያ እህቴ በቃሽ፣ ለአንድ ነው ግን እንደዚህ የምትሆኙ እያላት ነው። ሳሮንም ታላቅህ ነኝ ልታከብረኝ ይገባል አለችው። ታላቅ እንደዚህ ያደርጋል እንዴ አለ፣ ተናደደ። ግራቀኛ እያትና ትቷት ወጣ። ታዲያ ህይወት ላይ ነበር የጮዎችባት። ወንድም እያበደ ነው፣ ለዚህ ተጠያቂው ደግሞ አንቺ ነሽ አለቻት። ሳሮንም ስልክ ተደወለባት ከስራ ባልደረቦቿ እናንተ ሁሌ የሚጥም ስራ ሰርታችሁ አታውቁም። ይዋ ከሰራችሁኝ ያችን ህፃን ለማግኘት ብዙ ዋጋ ከፍያ ያለው አሁንም የገባችበት ገብታችሁ አምጧት እያለችው ነው። ተናዳኑ ስልኩን የዘጋችሁ በንቃት የምትከታተላት ሩትን መታ። ምን ሆነች ነው እህቴ እንደዚህ የምትኮሳተሪው ተናደሽ ትዘልቀዋለሽ እንዴ አለቻት። አንቺ ኃላፊነትን ስላላየሹ ነው ለዛ ነው የስራ ቦታ ያሉ ሰዎች በጣም ነው የሚያበሳጩኝ አለቻት። ሩትም ጥያቄዋን አስከተለች። እህቴ ግን ለምንድነው ልጅ አትወልጁም? ሳሮንም አይገርምም፣ አስቤበት አላውቅም አለች። ብታስቢበት መልካም ነው። ሰዎች ልጆቻቸውን ሲያገኙ የሚሰማቸው ስሜት ልጅ ቢኖርሽ ይሰማሽ ነበር አለቻት። ይህ ንግግሯ ግን ሳሮንን አስደንግጧታል። ምን ማለት ነው አለቻት። ግን ህይወት አታሳዝንም? ልጇን ተቀምጣ አለችና አሁንም ጥያቄዋን አስከተለች። እጇን ያገኘችው አለቻት። ሩትም ታዲያ በሳሮን መልስ እንደመደናገጥ አለችና እሺ፣ ለማንኛውም የህይወትን ተይውና፣ እናንተ ግን መውለድ አለባችሁ አለቻት። ዛሬ ምንድን ነው እማዬና ሳሜን ካልተከዋለሽ፣ ወይስ እነሱ ልከውሽ ነው እንዴ አለቻት። ወይስ አክስት ለመሆን ቸኩለሽ ነው አለቻት። ከዛም ወሬ ለማስቀየስ ይልቁንስ፣ የኔን ተይውና፣ ትምህርት እንዴት ነው አለቻት። ትምህርት ጥሩ ነው፣ በቅርብ እንጨርሳለን አለቻት። ቶሎቶሎቤና የራስሽ ስቱዲዮ ትከፍቻለሽ ሩትም እንዴ ህቴ በዚህ ፍጥነት መቆየት ይኖርብኛል አለቻት። ዳዊትና ሩትም ስለ ሳሮን ጸባይ መቀየር እየተነጋገሩ ነው። በተለይ ህይወት ላይ የምታሳየው እያለ ነው ዳዊት። አዎ እኔም ግራ ገብቶኛል። ምናልባትም የስራ ቦታ የሚገጥማት ችግር ይመስለኛል፣ እዚህ መታ የምትነጫነጨው እያሉ ነው የገንዘብ ምንጫም ከምን እንደተነሳ እንዲሁ እየተነጋገሩ ነበረ። ከዛም ከሳሚ ጋርም ሲጨቃጨቁ ነበረ። ገንዘብ ስጠኝ አትስጠኝ፣ በእኔ ስሚቀመጥ፣ በአንተ ስሚቀመጥ እየተባባሉ ነበር አለችው። ሩትም ምናልባትም ህገወጥ ስራ ትሰራለች መሰል አላሰብኩትም ነበር አለ ዳዊትም። እኔኮ የገንዘብ ምንጫዋ ምናልባትም ኤንጆ ስለምትሰራ ጥሩ ክፍያ ስለሚከፍሏት ብዬ እንጂ ከህገ ወጥ ስራ ጋር መያያዙ ግን አልጠረጠርኩም ነበር። ሊሆን ይችላል አለ እሱም። ህይወትም ልጇን ለማየት ጓጉታለች። መቼ ነው የምታሳየኝ እያለች ነው ሳሚን። እባክሽን ለአንቺ አንድ ነገር ማሳየት በቃ ሆኖ ትርፉ እኔም በሚስጥር መያዝ ነበረብኝ አለ። እኔ ኮ ልጄን ለማየት ካለ የጉጉት ነው ሳሚ፣ በእኔ ቦታ ሆነ ብታየው አለች ይልቁንስ ሳሮንን ተጠንቀቂያት። ከቀንቀን አውሬ የሆነች እየመጣች ነው። ምን አለ ወጥተሽ የራስሽን ህይወት ብትጀምሪ እኔም አንዳንድ ነገር አግዝሻለሁ አላት። ከዛም እንደዚህ እያወሩ ባሉበት ሰዓት ዳዊት ሰምቶ ስለነበረ ቆይ ሳሚ፣ የት ነው ደግሞ ይዛት የምትወጣው? የት ነው የምትወጪው? አንቺ መውጣት ትፈልጋለሽ? አለና ህይወትን ጠይቃት። ህይወትም አይ መውጣት አልፈልግም አለች። ዳዊት እዚህ ቤት መውጣት ከፈለግሽ እኔ ተከራይቼ አኖርሻለሁ እያለ ነበር ሳሚም አያጅቦ ሳታማይብላኝ ከተመቸህ ይዛት ውጣ አለና ተናዶ ከቤት ወጣ። ዳዊትም ቆይ ሳሚ፣ ከመቼ ወዲህ ነው እንደዚህ ተቆርቋሪ የሆነው? ህይወትም ታዲያ የሳሮንን ነገር መቋቋም ካቃተች ብሎ ነው ሳሚ። ለማንኛውም ዳዊት እባክህ ከሳሚ ጋር ትጨቃጨቁ አለችውና ስራ አለብኝ ብላ ተነስታ ሄደች። ሩትም ለስራ ባልደረቦቿ ደውላ ህይወት ፎቶውን አይታ እንደተደሰተችና አሁን ህጻናቶቹ መዳረሻቸው የት እንደሆነ እየጠየቀች ነው። ከዛም ለማንኛውም እሱን አታስጨንቁት እያለች ነው። እንግዲህ ከሳሮን ጓደኞች አንደኛው መሆኑ ነው። እሷን በንዛት ነገሮች ይበላሻሉ። ስለዚህ መጠንቀቅ ይኖርብናል እያለች ነው። ዳዊትም ከስራ ቦታ ሼጅ የነበር አለና ሳሮንን አስደነገጣት። ሳሮንም ምን ልታደርግ ሄድክ? በእርግጠኝነት ስለ እኔ መልካም ነገር አልነገሩህም። ለምንድን ነው ሄድከው? አለችው። ቆይ እህቴ ግን እንደዚህ የሆንሽ ያለሹ ለምንድን ነው? እህቴ ግን ምንም አይነት ወንጀል የለሽበትም። እንደ ሰማውት አይደለም ወይ? የእነዚህ የህጻናት መጥፋትስ አንቺን እያስጠየቀ እኮ ነው። ይሄ የሰማውት ትክክል ነው እያለ እየጥይቃት ነው። አንተ ብቻ ነበር የቀረኸው አለችና ተናደደች። ስራ ቦታ ነሽ ስንል፣ ፊልድ ትወጫለሽ። ስራሽ በጣም ብዙ ነው ግራ ገባኝ አላት ዳዊትም። ሳሮንም ታዲያ ወንጀለኛ ነኝ ብላችሁ ከጠረጠራችሁ ለፖሊስ አሳልፋችሁ ስጡኝ። እውነታውን ግን ነገ ከደረስኩበት አዎ እየጎተትኩ እኔ ነኝ ለፖሊስ አሳልፍ የምሰጥሽ አለና ተናዶ ነበረ ትቷት የወጣው ሳሚ በጨለማ ወጥቷል። ሩት ከኋላ እየተከታተለችው ነው። ምናልባትም የህይወትን ልጅ ለማምጣት ይሆን? የህይወት መንገድ ክፍል 24 ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ላለው አመሰግናለሁ።